ከተፋታችሁት መሳታችሁት ባለሽ ጋር እንዴት ነበር የተዋወቃችሁት? ያው ተዋወቃችሁ ነው ማለት ቲክቶክ ላይ ነበር። ቲክቶክ ላይ በምን ማረከሽ? አንበሳ አወራረ ለገሩ እኔ ከባለቤቴ ጋር የተዋወኩት አንበሳ ላይ ነው እና አንበሳ አውቶብስ ስትወርድ፣ ሰዓት ያው ሁለቱን ነው መውረድ። ከዛ እንዴት ነው አብራችሁ በፍቅር ኖራችሁ? ከዛ ማጠፍ ኦ፣ በፍቅር ጦፋችሁ? አረ በጌ እንደው ከዛ በኋላ ሽማግሌ ላከተጋባችሁ ስኮ ነው ዋናው ታሪክ። አሃ ሽማግሌ መላኩ ምን ነው ይለ ሰይፍዬ ፋሽን ነው ብለው የመቶ ሺህ ብር አበባ ላኩ። ይሄ ትልቁ አበባ አዎ ሽማግሌ ሽማግሌ ሲመጡ እሺ ይዘው ገቡ እሺ ከሱ አበባ ጋር አንድ የተረገመ ነው አብሮ አብሮ ገብቶ ነበር ወደ ቤታችሁ እሺም ገልናው ካል ከዛ ከንፈሪ ከተፋታችሁት ባለሽ ጋር እንዴት ነበር የተዋወቃችሁት? ቲክቶክ ላይ በምን ማድረከሽ? አንበሳ ወራረ ለብሩ ከባለቤቴ ጋር የተዋወቁት አንበሳ ላይ ነው። እና አንበሳ አውቶብስ ስትወርድ ሰዓት ሁነቱና መውረድ። ከዛ እንዴት ነው አብራችሁ በፍቅር ኖራችሁ? ከዛ ማጦፍ በፍቅር ጦፋችሁ አረ፣ በጌ አምበሳው እንደው ከዛ በኋላ ሽማግሌ ላከ፣ ተጋባችሁ። እሱ ከሆነ ዋናው ታሪክ ሽማግሌ መላኩ ምን ነው። ለሰይፍዬ ፋሽን ነው ብለው የመቶ ሽብር አበባ ላኩ። ይህ ትልቁ አበባ ሽማግሌ ሲመጡ ይዘው ገቡ። ከእሱ አበባ ጋር አንድ የተረገመ ነው አብሮ ገብቶ ነበር ወደ ቤታችሁ የሽምግሌን አውቀር ከዛ ከንፈር ይመጣል። ከተፋታችሁት ባልሽ ጋር እንዴት ነበር የተዋወቃችሁት? ያው ተዋወቃችሁ ነው ቲክቶክ ላይ ነበረ። ቲክቶክ ላይ በምን ማረከሽ? አንበሳ አወራረ ልብሩ ከባለ ቤቴ ጋር የተዋወቁት አንበሳ ላይ ነው። እና አንበሳ አውቶብስ ስትወርድ ሳያት ሁነውረድ። ከዛ እንዴት ነው አብራችሁ በፍቅር ኖራችሁ? ከዛ ማጦፍ በፍቅር ጦፋችሁ አረብጊ አንበሳው እንደው፣ ከዛ በኋላ ሽማግሌ ላይ ከተጋባችሁ ስኮ ነው ዋናው ታሪክ። አሁን ሽማግሌ መላኩ ምን ነው ይለ ሰይፍዬ ፋሽን ነው ብለው የመቶ ሺህ ብር አበባ ላኩ። ይሄ ትልቁ አበባ አው ሽማግሌ ሲመጡ፣ እሺ፣ ይዘው ገቡ። እሺ፣ ከሱ አበባ ጋር አንድ የተረገመ ነው አብሮ አብሮ ገብቶ ነበር ወደ ቤታችሁ ሽማግሌ ነው። እሺ ከዛ ገንፈር ይመጫል። ከተፋታችሁት ባለሽ ጋር እንዴት ነበር የተዋወቃችሁት? ያው ተዋወቃችሁት ማን ቲክቶክ ላይ ነበር። ቲክቶክ ላይ በምን ማረከሽ? አንበሳ አወራረድ ለገሩ እኔ ከባለቤቴ ጋር የተዋወቁት አንበሳ ላይ ነው፣ እና አንበሳ አውቶቡስ ስትወርድ ሰዓት ሁለቱን ማውረድ። ከዛ እንዴት ነው አብራችሁ በፍቅር ኖራችሁ፣ ከዛ ማጠፍ በፍቅር ጦፋችሁ

ከተፋታችሁት ባለሽ ጋር እንዴት ነበር የተዋወቃችሁት? ያው ተዋወቃችሁ ነው። ማቲክቶክ ላይ ነበር፣ ቲክቶክ ላይ በምን ማድረከሽ? አንበሳ አወራረች ለብሩ ከባለቤት ጋር የተዋወቁት አንበሳ ላይ ነው። እና አንበሳ አውቶብስ ስትወርድ ሰዓት ያው ሁለቱ ነው ማውረድ። ከዛ እንዴት ነው አብራችሁ በፍቅር ኖራችሁ? ከዛ ማጦፍ ኦ፣ በፍቅር ጦፋችሁ አረ በጌ አንበሳው እንደው ከዛ በኋላ ሽማግሌ ላከተጋባችሁ እሱ ከሆነው ዋናው ታሪክሽማግሌ መላኩ ምን ነው? ለሰይፍዬ ፋሽን ነው ብለው የመቶ ሽብር አበባ ላኩ። ይህ ትልቁ አበባ ሽማግሌ ሲመጡ ይዘው ገቡ። እሺ ከእሱ አበባ ጋር አንድ የተረገመ ነው አብሮ አብሮ ገብቶ ነበር ወደ ቤታችሁ። የሽምግልናውን እናውቃለን ከዛ ከንፈር ይመጫል። ከተፋታችሁት ባለሽ ጋር እንዴት ነበር የተዋወቃችሁት? ያው ተዋውቃችሁት ማ ቲክቶክ ላይ ነበረ። ቲክቶክ ላይ በምን ማረከሽ? አንበሳ አወራረ ለገሩ ከባለቤቴ ጋር የተዋወኩት አንበሳ ላይ ነው እና አንበሳ አውቶቡስ ስትወርድ ሰዓት ሁነውረድ ከዛ እንዴት ነው አብራችሁ በፍቅር ኖራችሁ? ከዛ ማጦፍ በፍቅር ጦፋችሁ አረ በጌ እንደው ከዛ በኋላ ሽማግሌ ላከ፣ ተጋባችሁ። እሱ ከሆነው ዋናው ታልክ ሽማግሌ መላኩ፣ ምን ነው ለሰይፍዬ ፋሽን ነው ብለው የመቶ ሽብር አበባ ላኩ። ይሄ ትልቁ አበባ ሽማግሌ ሲመጡ ይዘው ገቡ። ከእሱ አበባ ጋር አንድ የተረገመ ነው አብሮ አብሮ ገብቶ ነበር። ወደ ቤታችሁ የሽምግሌን እናውቃል። ከዛ ገንፈር ከተፋታችሁት ተሳታችሁት ባለሽ ጋር እንዴት ነበር የተዋወቃችሁት? ያው ተዋወቃችሁ ማለት ቲክቶክ ላይ ነበር። ኦ ቲክቶክ ላይ በምን ማረከሽ? አንበሳ ወራረች ለለ ነው ከባለቤቴ ጋር የተዋወቁት አንበሳ ላይ ነው እና አንበሳ አውቶቡስ ስትወርድ ሰዓት ያው ሁለቱ ነው ማወረድሽ። ከዛ እንዴት ነው አብራችሁ በፍቅር ኖራችሁ? ከዛ ማጦፍ ኦ በፍቅር ጦፋችሁ አረብጌ ከዛ በኋላ ሽማግሌ ላይ ከተጋባችሁ ስኮ ነው ዋናው ታሪክ። ሽማግሌ መላኩ ምን ነው ይለ ሰይፍዬ፣ ፋሽን ነው ብለው የመቶ ሺህ ብር አበባ ላኩ። ይሄ ትልቁ አበባ አዎ። ሽማግሌ ሽማግሌ ሲመጡ እሺ፣ ይዘው ገቡ እሺ። ከሱ አበባ ጋር አንድ የተረገመ ነው አብሮ አብሮ ገብቶ ነበር ወደ ቤታችሁ የሽምግልናው ካል እሺ ከዛ ገንፈር ይመጫል ከተፋታችሁት ባልሽ ጋር እንዴት ነበር የተዋወቃችሁት ያው ተዋወቃችሁ ነው ማቲክቶክ ላይ ነበር ቲክቶክ ላይ በምን ማድረከሽ አንበሳ አወራረድ ለገሩ ከባለ ቤት ጋር የተዋወቁት አንበሳ ላይ ነው እና አንበሳ አውቶብስ ስትወርድ ሰዓት ያው ከዛ እንዴት ነው አብራችሁ በፍቅር ኖራችሁ ከዛ ማጠፍ በፍቅር ጦፋችሁ ኧረ በጌ እንደው ከዛ በኋላ ሽማግሌ ላከተጋባችሁ፣ እሱ ከሆነው ዋናው ታሪክ አሀ፣ ሽማግሌ መላኩ ምን ነው ለሰይፍዬ ፋሽን ነው ብለው የመቶ ሽብር አበባ ላኩ። ይሄ ትልቁ አበባ አዎ፣ ሽማግሌ ሲመጡ፣ እሺ ይዘው ገቡ። ከእሱ አበባ ጋር አንድ የተረገመ ነው አብሮ አብሮ ገብቶ ነበር ወደ ቤታችሁ። የሽምግሌን አውቃን እሺ ከዛ ከንፈር ይመደል ከተፋታችሁት ባልሽ ጋር እንዴት ነበር የተዋወቃችሁት? ያው ተዋወቃችን ማን ቲክቶክ ላይ ነበር። ቲክቶክ ላይ በምን ማረከሽ? አንበሳ አወራረ ለገሩ ከባለቤት ጋር የተዋወቁት አንበሳ ላይ ነው። እና አንበሳ አውቶብስ ስትወርድ ሰዓት። ከዛ እንዴት ነው አብራችሁ በፍቅር ኖራችሁ? ከዛ ማጦፍ በፍቅር ጦፋችሁ። አረ፣ በጌ እንደው ከዛ በኋላ ሽማግሌ ላከተጋባችሁ ስሆነ ዋናው ታ ሽማግሌ መላኩ ምን ነው ለሰይፍዬ ፋሽን ነው ብለው የመቶ ሽብር አበባ ላኩ። ይሄ ትልቁ አበባ ሽማግሌ ሲመጡ ይዘው ገቡ። ይዘውገቡ ከእሱ አበባ ጋር አንድ የተረገመ ነው አብሮ አብሮ ገብቶ ነበር ወደ ቤታችሁ የሽምግሌን አውቀ ከዛ ገንፈር ይመደል ከተፋታችሁት ባለሽ ጋር እንዴት ነበር የተዋወቃችሁት? ያው ተዋወቃችሁት ማ ቲክቶክ ላይ ነበረ። ቲክቶክ ላይ በምን ማረከሽ? አንበሳ አወራረድ ነገሩ። ከባለቤት ጋር የተዋወቁት አንበሳ ላይ ነው። እና አንበሳ አውቶብስ ስትወርድ ሰዓት ሁለቱ ማውረድ። ከዛ እንዴት ነው አብራችሁ በፍቅር ኖራችሁ? ከዛ ማጦፍ በፍቅር ጦፋችሁ። አረብጌ እንደው ከዛ በኋላ ሽማግሌ ላይ ከተጋባችሁ ስኮ ነው ዋናው ታሪክ። አሃ ሽማግሌ መላኩ ምን ነው ይለ ሰይፍዬ ፋሽን ነው ብለው የመቶ ሺህ ብር አበባ ላኩ። ይሄ ትልቁ አበባ? አዎ ሽማግሌ ሽማግሌ ሲመጡ፣ እሺ ይዘው ገቡ። እሺ ከሱ አበባ ጋር አንድ የተረገመ ነው አብሮ አብሮ ገብቶ ነበር ወደ ቤታችሁ ሽማግሌ ነው እሺ ነው ከተፋታችሁት ባለሽ ጋር እንዴት ነበር የተዋወቃችሁት? ያው ተዋወቃችሁንማ ቲክቶክ ላይ ነበር። አዎ ቲክቶክ ላይ በምን ማድረከሽ? አንበሳ ወራረ ለብሩኒ ከባለቤቴ ጋር የተዋወቁት አንበሳ ላይ ነው። እና አንበሳ አውቶብስ ስትወርድ ሰዓት፣ ያው ሁለቱን ነው መውረድ። ከዛ እንዴት ነው አብራችሁ በፍቅር ኖራችሁ? ከዛ ማጠፍ ኦ በፍቅር ጦፋችሁ አረብጊ እንደው ከዛ በኋላ ሽማግሌ ላይ ከተጋባችሁ ስኮን ዋናው ታሪክ አሃ። ሽማግሌ መላኩ ምን ነው ይለ ሰይፍዬ ፋሽን ነው ብለው የመቶ ሺህ ብር አበባ ላኩ። አሃ ይሄ ትልቁ አበባ አዎ። ሽማግሌ ሲመጡ እሺ ይዘው ገቡ። እሺ ከሱ አበባ ጋር አንድ የተረገመ ነው አብሮ አብሮ ገብቶ ነበር ወደ ቤታችሁ ሽማግሌ ነው እሺ ከንፈር ይመጣል። ከተፋታችሁት ባልሽ ጋር እንዴት ነበር የተዋወቃችሁት? ያው ተዋወቃችሁ ነው ማ? ቲክቶክ ላይ ነበር? ኦ ቲክቶክ ላይ በምን ማረከሽ? አንበሳ ወራረች ለለብሩ ነው ከባለቤቴ ጋር የተዋወቁት አንበሳ ላይ ነውና፣ አንበሳ አውቶብስ ስትወርድ ሰዓት ያው ሆነ ተውና ማውረድ። ከዛ እንዴት ነው አብራችሁ በፍቅር ኖራችሁ? ከዛ ማጦፍ። ኦ በፍቅር ጦፋችሁ። አረ በጌ እንደው ከዛ በኋላ ሽማግሌ ላከተጋባችሁ ስሆነ ዋናው ታሪክ ሽማግሌ መላኩ ምነው ለሰይፍዬ ፋሽን ነው ብለው የመቶ ሽብር አበባ ላኩ። ይህ ትልቁ አበባ ሽማግሌ ሲመጡ ይዘው ገቡ። ከእሱ አበባ ጋር አንድ የተረገመ ነው አብሮ ገብቶ ነበር ወደ ቤታችሁ ሽምግልና እናውቃን ከተፋታችሁት ባለሽ ጋር እንዴት ነበር የተዋወቃችሁት? ያው ተዋወቃችሁ ነው ማለት ቲክቶክ ላይ ነበር። ኦ ቲክቶክ ላይ በምን ማረከሽ? አንበሳ ወራረች ለለገሩ ነው ከባለቤት ጋር የተዋወቁት አንበሳ ላይ ነውና፣ አንበሳ አውቶቡስ ስትወርድ ሰዓት ያ ሁለቱ ነው ማውረድሽ። ከዛ እንዴት ነው አብራችሁ በፍቅር ኖራችሁ፣ ከዛ ማጦፍ። ኦ በፍቅር ጦፋችሁ። አረብጌ አንበሳው እንደው ከዛ በኋላ ሽማግሌ ላይ ከተጋባችሁ ስኮ ነው ዋናው ታሪክ አሁን ሽማግሌ መላኩ፣ ምን ነው ይለ ሰይፍዬ ፋሽን ነው ብለው የመቶ ሺህ ብር አበባ ላኩ። አይ ትልቁ አበባ አው ሽማግሌ ሽማግሌ ሲመጡ እሺ፣ ይዘው ገቡ። እሺ ከሱ አበባ ጋር አንድ የተረገመ ነው አብሮ አብሮ ገብቶ ነበር ወደ ቤታችሁ ሽማግሌ ነው ካል እሺ፣ ከዛ ገንፈር ይመጣ